ለሚያስተንቀቀ ደግሞ በጣም ያሳዝነኝ ወንድም የለሽም ወይ ብሎ የዘ ያን ክላስ ያነን ምንም አላየሁትም እስካሁን ማየትም አልችልም፣ አልፈልግም። እቅርታ አርግልኝ። እኔ ለወንድ ኤምባዬ ጠባ አይለም። ለምን እንደሆነ አላቅም። ድርቅ ነኝ። በጣም ነው የሚያሳዝነኝ

የአይነ ቪዲዮ ወንድም የለ ሽሞኝ እያለ የዘፈነው አንጀቴ ወይኔ ልሞት እኮ ነው። የቀረው ደግሞ አልፌ ነው። ለምንድን ነው አላየሁትም ያልኩሽ? እሱ ከመጨረሻው እኔ በጣም ሙዚቃቸውን እሰማዋለሁ። ለምን ዳውጣው ነው የሚያደርጉት? እንዲያሳዝን የሆነ ምልክት አለው። መለክት ነው፣ እንዴት ነው የሚለው? መለክት ምልክት አለው፣ ዘፈናቸው አለው። አሁን ስለምሰማው እሱን እሱ ነው የሰማሁት እንጂ ያንን ሀ ውስጥ ያለውን ረረረረ አይ አላይ አልፈልግም። እኔ በቃ ብሩኬ ምን አድርጌት ነው ምናምን ብለ ቁጭ ብላ ያለቀሰች እና ኤርፖርት ያለቀሰችው የኤርፖርቱ እራሱ አላለቀስኩትም። ፍራንክ ያረጋት ጊዜ የእንትኑ ቁጭ ብላ ያለቀሰችው፣ እኔ ፍራንክ ያረጉት በሙሉ አስለቅሶኛል። በሙሉ ምንም ምንም ምንም እስካሁን ሰላም እስከሚሆኑ ድረስ ሰላም እስከሚሆኑ ድረስ እኔ እግዚአብሔርን አታምኝም ማለት የምመርቀው ነገር የለኝም። ምን ለራሱ ለቤተሰቡ ለህይወቱ ለኑሮ ለምን ለራሱ ምናም ተንበርክኮ ይጸል ያለ እኔ ለእነሱ ነው የሚጸልየው። ብታ እኔ ልሞት እኮ ነው ምቅር በእነሱ ዝም ብለሽ ስቀው የመጡ ጊዜ ከእኔ በላይ ደስታ እኔ ያገኘሁት እኔ የተደሰትኩ ሚሊዮን ዶላር ያገኘሁ ነው ይመስለኝ። እኔ እኔ ያገኘሁት ምን እንደሆነ እነሱ ከአንጀት የተሰርስረው የገቡ ምን እንደሆነ እኔ ጃን ከሰርስረው ወይኔ ጉድ ፈላ። ስለዚህ አሁን አሁን ሌላ ቪዲዮ ላይም ለምን ልቤ እንዳይገባ እለፍለፍ እያልኩ እንዳልወዳቸው እለፍለፍ እያልኩ አያለሁ። እኔም እንደዛ ነው። ብዙ ጊዜውን ሌሎችን ማየት ከፈለኩ አሳልፍ ሳልፍ የሆነ ሆነ መሀል ምክንያቱም ብዬ አንዳንዷን አንዳንዷን አያለው ሙቪና ያለው እንዲያው እኔ ያልፈልግም አልፈልግም ማልፈልግ እንደነሱ እንደነሱ እነዚህና እንጂ ድራማ ከነሱ በኋላ ማለት ነው። አበቃ ሌላ እኔ አልፈልግም። ከልብ እንዲገቡ ሰላም ነው። እነዚህ ደግሞ አየሽ፣ እነዚህ ደግሞ የዋ ሆች ናቸው። የዋ ሁለት የዋ ሁለት ክፋት የሌላቸው ሁለት፣ ደግሞ እኛ ብቻ እንደግ የማይሉ እናንተ

በጣም ነው የሚመሳሰሉት። ወዳት አይሚ ብቻ የያረት ልጅነት ያሳምርልን። አዎ ያውጣቸው እንግዲህ አዎ፣ ምቀኛ ያድናቸው። ጓደኛ ያላቸውን እግዚአብሔር እንትን ያው ለእነሱማ ጥሩ ማን መጥፎ እንደሆነ ያውቁ ይመስለኛል። አሁን ይወቁ፣ ታወቁም ጥሩ ሰው እኮ እራሱን ጠብቆ አይችልም። እናንተ ፈጣሪ ጠብቃቸው። እግዚአብሔር ከእነሱ ጋር እንደት እንደሆነ ታውቂያለሽ። ከመጀመሪያ የሚከተላቸው ሰዎች አይደሉም እኮ እንዲህ የሚያደርጉት ትናንትና ፈልጎ ነገር እነሱ መጥቶ እግዚአብሔር ነው። በቃ የእነሱን ቪዲዮ አንድ ሶስት አራት ካዩ ነው። ሌላ ምንም ማቆጣ ምሬ ነው እንዲ የሚያንቦጨረቁት ማለት ነው። የምር እኔ ማርያምን እውነት የምላቸው ከልቤ ከልቤ ነው የሚወዳቸው ከልቤ ነው። በጣም እንትን የሚያከብራቸው የሆነ በቃ እኔ ሲያቸው ማለት ነው። አይሜ እንደዚህ ሲያት የገዛ የቴ ነው የምትመስለኝ ብሩን እንደዚያ ወንድሜ ነው። አሁን ቪዲዮ የሰሩት ቪዲዮ ሲሰራ እሱ ደስተኛ ሆኖ ሲል እኔ አላሳልፋትም፣ ጭራሹን አላሳልፉም፣ አልፍ ልየውን አልኩኝ፣ መጨረሻውን ልየው አልኩኝ እላለሁ ብለህ እራሴ ሳላያት አሁን እሱ ደስተኛ ስለሆነ ከፊቱ ላይ ደስ ስላለው ይሄ ነገር መጨረሻው ደስ የሚል ነው እያልኩ ስታይ በጣም ነው ደስ እየከፋኝ። ያኔ መጀመሪያ ጊዜ የተሰፈረ ጊዜ የፈጣሪ ያንተ ለእኔ ከአካውንቴ ላይ ብር ጨርሼ ነበረ ያኔ ማብራት ስጠፋ የሀምሳ ብር ካርድ ስገዛ ምን ሲል ሰዓት አልደርስ ሲል

ያምና የዋተጠጠረም የተጠራጠረ ሰው አለ ይመለሳል ብላችሁ እንጃ። በራሴ ጠ ምንም ጥርጣሬ ነገር አልመጣብኝም። እንደት ይመለሳል በጭራሽ ማለት ነው። ጭንቅላቴ ውስጥ የለም በጭራሽ። ትኬቱን ቆራ ጨጥ እያለው ያለ ቀን እራሱ ስራ የሚያረገተኔ ከንግግሩ ላላሆኛ ነበርኝት። እንደሚመጣ እርግጠኛ ነበርኩኝ፣ እስከ ትላንትና ቀን ድረስ ማለት መቼም ቢሆን ጥሏት እንደሚያረገ ታውቃለኝ። በዛን ቀን እራሱ ማለት ከንግግሩ እኮ ያስታውቃል እናንተ አዎ በደንብ በእግዚአብሔር የእውነት ልብ ብሎ ያዳመጠው ሰው ውሸት ባይዘው እኮ የውሸት ካወርዱ እግዚአብሔርን አይሉም እኮ። ብሩቄ ያስነቀል የምሮን ሲናገርና ዝም ከአንገት ብለ ሲያወራ ያስታውቃል። በደንብ አርጎ ነው የሚያስታውቀው። የሱ ነው የሱ፣ የእሱ ፍራንክና የእሱ ንግግር ቁም ነገሩ። ይኸው ከትናንት ወዲያ አሁን ማለት ነው፣ ትናንትና ሳይሆን ከትናንት ወዲያ እንደዛ ሲያስጨፍራ ድምስለት

እናንተ ማታ ያደረኩትን ልንገራችሁ ብሩከያ ከተናገረ ከተናገር በኋላ ሰዎቹ ቡና ፊት ተብሎ እንግዲ ነበረ። ቡና እያፈላው ነበ። ቡናው ላይ ምን ብጨምርበት ጥሩ ነው? ጨው ጨመርኩበት። እግዚአብሔር ነው። በፍረንጃ እናት ቡና ነው። ምንም ማድረጋቸው ነበር። ካሰኔ ደስ ብሎ ነው ያቸዋለሁ። እነሱ ስለው ባለፈው ያወራችን ባለፈው ምን መሰለች? ምንድን ነው ያለች? የልጁን ስልክ ከፊሩዙ ከተትኩት አለች። አጋጣሚ ግን ልጁ ግን አጋጣሚ መጣ እንጂ ስልኩ ሊበላሽበት ነበር። እናንተ በእናታችሁ ሆነ ነገር ልጠይቃችሁ፣ ልሰጥ ስል ማለት ነው የሆነ ነገር እያሳየኛል። እንዴት አድርጊ ነው የማነሳው? ሲቲንግ ውስጥ ግቢያ ያለኝ በጭራሽ ማለት ነው። እንዴት አድርገኝ እንትኑ መጀመሪያ በስርዓቱ ነበረ እንትን የሚለኝ አሁን አበባ ሰጣለሁኝ ካልኩኝ ከዛ የሆነ ሆነ እንትን ነገር ቁጥር ነገር እያሳየኝ ነው። ኦኬ ዋርዲንግ ሰቶች ነበረ በፊት አልሰጠኝም። እንትን የለሽም ይሆናል ወይስ የለሽም በቃ ወይ የድዋይ ብር ተቀየረ እንዴ? ምንድን ነው የሚሉት ከስር ዘማን የተቀየረው ምን? አሁን አይደለም። እናንተ ዱባይ ያላችሁ ማለት ነው፣ ብር እናንተ ጋር ልላክና ወደ ኢትዮጵያ ላኩልኝ። ከሳውዲ ትንሽ ምንዛሬ እዛ ይበልጣል አላሉም እንደ? ለምን እዛ ይረክሳል። እዚህ ሰላሳ ሰባት ነው ስምንት ነው አሉ። ምን አውቃለሁ እኔ ሰሞን በውጭ እኮ ለምን ነገሩ አይቻልም? ማለት ልጁ ማገናኘት ከፈለግሽ እኔ በባንክ እንትን ምትይለጥቆ ልጁ ላገናኝሽ፣ እኔ የምልክበት ልጅ ኦኬ፣ ዱባይ ስልክሽን በውስጥ አስቀምጭልኛ፣ እናወራለን በስልክ በቃ። በውስጥ ሃይ በይና፣ ቁጥሩን እሰጥሻለሁ። ልጁ ታማኝ ነው፣ ተረጋገሩና፣ ብሩ ትልክለታለሽ፣ እሱ ያስገባል። ለሌላ ጊዜም ደንበኛ ይሆንሻል ማለት ነው። ችግር ካለ ሌላ ሰውም አለ፣ ሌላ ሰውም ስላለ ችግር የለም። በቃ እኔ ቁጥሩን እሰጥሻለሁ። ልጁ በጣም ታማኝ ነው። ደግሞ አንደኛ ነገር እኛም ሰፈር ነው፣ እዚህ ሰፈር ልጅ ነው እኮ አንቺ ካለ እኔ አንቺን ነው እንጂ እሱን የታውቃለሁ። ታዲያ አንቺን ነው እንትን ሚሆን እኔ ኃላፊ ው እኔ ሁሉም ነገር የሰጥሻለሁ ስልሽ ኃላፊው እግዚአብሔር ነው። ግን ሁሉም ነገር እኔ ተፈለሽ እሱ ኃላፊ ሆኜ ሰጥሻለሁ እንድትጠቀሚ። ማለት እኔ ከሱ ምን ማገኘው ነገር የለም። ግን አንቺ እንድትጠቀሚ ችግር የለም። በቃ ስልኩ ላኪልኝ በውስጥ በውስጥ እኔ አውርኝና እሱን ቁጥር ሰጥሻለሁ እኔን ቁጥር ሰጥሻለሁ። አዬ እሺ፣ ችግር የለም ኔማ ሀይ በይ፣ ልጁ ታማኝ ነው። ተነጋግራችሁ በጣም ታስገቢ። ደግሞ ቀድመሽ አይደለም እሱ አድራ አስገብቶልሽ ተነጋግራችሁ፣ ብሩን ተነጋግራችሁ ቀድሞ አስገብቶ ደረሰኝ ከሰጠሽ በኋላ ብ የምታስተላልፍለት ተስተላልፍለት። ኦኬ ችግር የለም። እሺ ውዴ፣ ማለት አሁን ያው ትንሽ ታማኝነት ከባድ ስለሆነ እዚህ ቢሆን ችግር የለውም። አንቺ እዚህ ብትሆን ግን፣ እዚህ ስላልሆንሽ እኔ ሙሉ ለሙሉ ነው ኃላፊነት መውሰድ አልችልም። እሱማ እናንተ እናንተ ጋር ፆም የለም እንዴ? ቁጥሩን ያሳቅሻለሁ። አንቺ ተነጋገሩና፣ በስንት ምን ያስገባልሽ፣ ተነጋገሩና። ሰሞኑ ግን እኔ በአርባ አርባ ብር አስገብቻለሁ። አሁን ግን ይጨምራል፣ ይጨምራል፣ አላውቅም። ኦኬ በቃ እንደዛ ከሆነ ማለት ነው አንድ ብር በ40 ብር ሳይሆን አንድ ሺ 40 ብር ማለት አራት ሺ 40 ሺ ብር ማለት ነው። ዋው አሪፍ ነው። 55 ሺ ብር ነው የመጣው። 60 ሺ ብር ሺ አምስት ሺ አምስት መቶ 60 ሺ ብር አዎ። 3 ሺ ልኬ 120 ሺ ብር ነው የመጣው። ደሞ ለሌላ ጓደኛ ሁለት ሺ ብር ሁለት ሺ ብር ልኬ እኔ ማክሰኞ ነው መሰለኝ

እናንተ እኔ ኢቴምም አለኝ፣ ምንድን ነው የሚባለው? ይሄ መታወቂያ አለኝ አላችሁ። ታብ አድርጉ እስኪ። ታብ ስለሌለው ሰው እያስወጣ ነው። ታብ አድርጉ። ኦኬ እሺ፣ በቃ እህቶች ደህና ዋሉ። ልወጣ ነው እንትን ስለሆነ፣ ኦኬ አውራሻለሁ ወጥቼ። እሺ፣ ሚሚዬሽ ቆንጆ ሁላችሁም ሁላችም ወዳችኋለሁ። በኋላም እንገናኛለን። ጋይስ ጋይስ አቤት። በቃ ማታ ቪዲዮ ይለቀቃል ይሆናል። ኤደንዬ ቴዲ ነው። ቪዲዮ ይለቀቃል ይሆናል። በተስፋ እንጠብቃለን። በቲክቶክ በቲክቶክ እየሰሩ ስለሆነ እኔ እኮ የሆነ በድምፅ እኮ የሆነ እንትን ለቅቄ የነበረ። እናንተ እንዴት ነው የምታየው? ወሬ ሰው ይወዳል። በኢየሱስ ስም ኮመንት ራሶ ሄዷል ብታዩ። ምን ለቀሽ ለቡሩኬ ሁለት መቶ ኬ ያከበራችሁት አለ። ኃይሚ ፎቶ የእሱን ብቻ አረጋችሁ። እሱዛትዱባይ ነው አይቼዋለሁ። ላይክ አረገልሻል እኔም ላይ ታረጋሽ እኔም ላይ ካረጋሽ እውነትሽን ነው። ከዛ ዱባይ የሄዱ ነው ማለት በቃ። መጀመሪያ አላወራ ምናምን ብዬ እግዚአብሔር በቃ እሱ ወረቀቱን ሲሰጣ፣ ወይኔ ወይኔ! እኔ ቢሆንማ ሼም ሼም ይዘኛል። ያደረጉት ድርጊት እኮ እኔ አንዲት ልጅ ነበረሽ በጣም ስወዳት ነው የነበረ ማይክንግን ግን በጣም ወዳት ነበር። አሁን እዛ ቦታ እንደዚህ ውላ መገኘቷ በጣም ገርሞኛል። በጣም እግዚአብሔርን በጣም ነው ወዳት። እውነት የነም ልጅ እነሷ እንትን እያለች እንጂ የዋህ ነገር የዋህ ናተኝ። እሷ እኮ እነ ኢቱ ናታ ያበላሽኋት እንጂ አሁንም ጥሩ ሰው ናት። እግዚአብሔር ማይኪንግ በጣም ጥሩ አለምን ብመላያት ሁና ነው ላይ ባትከፍቱም እኔማ ማለት ነው ይሄ የእንቅልፍ መታ ያንቺ ትሰጠዋለሁ ያለችው የብሩኪን ማለት ነው። እሱ ነው የሚያስቀኝ። በጭንቀላት ተኝቼ ነው ነው የምራውን ፈጣሪ ነው የሚያውቀው። እና አትቾክሉ፣ የሆነ ነገር ለማድረግ አትቾክሉ። ከቻላችሁ እነሱን አንድ ላይ ለማድረግ፣ አንድ ላይ ለማድነቅ፣ አንድ ላይ